የመጀመሪያ ሰሞን አካባቢ ለምንድነው፣ ለምን ተጨማሪ ልጆች የማንወልደው ዕድሜያችን እየገፋ እኮ ነው። ልጆች ያስፈልጉናል እያለች በር ከፍቼ በወጣው ቁጥር መኝታ ቤቴ በር ላይ ነው የማገኘው። የሚቸግረኝ የሆነ ሆኖ ሰሞን ቆልፌ መተኛ ጀመርኩ። ባለቤት ይሞተሽ ልጃችን ወጥታ ሆስፒታል ያጣው እኔ አይተነው እባላለሁ። ሁልጅ ያደግኩት ከተማ ውስጥ ነው። እና በአንድ የመንግስት መስሪያ ቤት ውስጥ ተቀጥሮ ይሰራል። እስከ ባለቤቴ ጋር የነበረው ትውውቅ እንግዲህ መስሪያ ቤት ውስጥ መስሪያ ቤታችን ውስጥ ነው። እሷም የዙ የአዲስ አበባ ውስጥ ነው ተወልዳ ያደገችው። በጣም ቀና ሰው ናት፣ መልካም ሰው ናት። በትዳሯ ታታሪ ናት። በስራ በኩልም ቢሆን በጣም ቀን ሰራተኛ ናት። ሰራተኞቹ ሁሉ ይወዷታል። እና ምን መሰለህ ብቻ እኔ ምን እንደተፈጠረ አላውቅም። በህይወቴ ውስጥ ምን አይነት ነገር እንደገባብኝም አላውቅም። ብዙ ታሪኮችን አውቃለሁ። ብዙ ጉዳዮችን ሰምቻለሁ። እንደዚህ በአዳም እኮ ምክንያት ህይወታቸው ስለተበላሸ ሰዎችን አውቃለሁ። አላልንት ሰዎችን አበላሹ ሲባል እሰማለሁ ሰው በሰው ላይ ክፉ አድርጎ አከሌን ገደለ፣ ከሌ እንደዚህ ሆነ፣ በብዙ ሚስጥር ብቻ ሰዎች ሲጎዱ አውቃሉ የምትሰማቸው ሰው ሆነ በምድር ላይ እስካለ ድረስ የማትሰማው ነገር የለ። እንደዚህ አይነት ነገር ግን በህይወት በድሜ ሰምቼም አይቼም አላውቅም። እንደነገርኩ ቅድም ጤነኛ ነበረች፣ ለረጅም ጊዜ ጤነኛ ነበረች ማለት ነው። በህይወታችንም ደስተኛ ነው ልጃችንም በጣም ፍጹም ጤነኛ ነበረች። እኔም እሷም ህይወታችንን ሰጥተን እንኖር የነበረው ለልጃችን ነበር። ያው የእግዚአብሔር ፍቃድ ሆኖ ሁለተኛ ልጅ አልወለድም። እሷም ወለድ ትፈልግ ነበር፣ ወይም ደስ ይለኝ ነበረ ልጅ ወንድም ቢኖራት ወይ ሌላ እህት ቢኖራት እያልኩ እመኝ ነበር። ግን ያው የፈጣሪ ፈቃድ አይደለም አልሆነም። ረጅም ጊዜያችን ልጅ ከወለድም ከእሷ በኋላ ምንም ልጅ የለንም፣ የተፈጠረም ነገር የለም። ግን እስከ መጨረሻው ደቂቃ ድረስ እኔ እና እሷ ፍቅርና ሰላም ነበር፣ እጅግ ይገርመኝ የነበረው ማለት ነው። በጣም ከ ከየትኛውም ቀን በተለየ ታመመች፣ ይዣት ሆስፒታል ደረስኩ ደረስኩኝ። ያው ምን ማድረግ አልቻልኩም እኮ ሆስፒታል በር ላይ ስንደርስ እኮ አለፈ። ባለቤቴ እንደዛ ቀን አዝኜ አላውቅም። ነገር ያለው ባለቤቴ ብዙ ነገር የነበረች ግን የኔ መከራ አላልቃል። እግዚአብሔር እንዳትፈየቁታል። ባለቤቴ ሞተሽ፣ ልጃችን በዚህ ልጅ ወድቃ ሆስፒታል ገባች። የልጅህን ነገር ያው እንደምንም ቢሄን ሆስፒታል ውስጥ ላሉ ሰዎች አደራ ሁለት ልቦኝ ባለቤት ተመልሼ ገባሁ። በህይወቴ ክፉ እንደዚህ አይነት እንደዚህ አይነት

በድኔ የነበረ ቁጭ ነው መቀስተኛን የሚያስናብን እጅግ በጣም ይከብዳል። እና ይሁን ቅን ስልክ ተደወለ ከሆስፒታል። ሳምንቱ መሰለኝ ያው በሳምንቱ ልጅ ነቅታለች፣ ደህና ነች የሚል መልዕክት ነበር። እፎይ ብዬ ነበር። ይሄ ተመስገን አላኪ በሁለት መንገድ ስላልቀጣኝ ያመሰግናለሁ። ደስ ሄ ያገግን ውላ በህይወቴ ግራ የገባኝ ነገር፣ በህይወቴ ምስቅልቅል ውስጥ የከተተኝ በመዴን እስከምረሳት ድረስ ጭንቀት ውስጥ የከተተኝ ጉዳይ የዛለት ሆነ። ምንድን ነበር የተፈጠረው? ሰዎች ሆስፒታል ገባሁ፣ ሳያት ደስ አለኝ። ህልዋ ተነስታለች ስል ገባሁት ጨብቃት ለስማት ደስ ብሎኛል። እናት ይበልጥ ጨንቆኝ የነበረው የእናቷን ሞት እንዴት እነግራታለሁ የሚለው ነበር። ዋናው እሷ ደህና ትሁን እንጂ ችግር የለውም። ተጣልቼ ነበር የገባሁት። ገብቻዬን ዋን ገልጻ ሳያት በጣም ደስ አለኝ። ግራ መጋባት ውስጥ ገባሁ በእሷ መዳን ደስ ሲለኝ የእናቷ ሙት ደግሞ ሌላ የከፋ ሀዘን ውስጥ ከተተ ከዛ ገባሁና ሳምሪዬ ምይሽ ለስማት ጠጋ ስል ከእናቷ በስተቀር ማንም ሰው ማንም ሰው በዛ በዛ ስም አይጠራኝም አይዬ ብላ ሳምች እንዴ ደነገጥኩ። አባቴ ነበረ የምትለኝ፣ እሱ አይ ግድ የለም የሆነ ነው ብዬ ግራ ገባኝ። ጭራሽ የኔ ጌታ ትላለች። አረማክሩ ልጄ ልጅነቷ ቀርቶ ሚስት ሆና ተነሳች። ግራ ገባኝ፣ ደነገጥኩ። ብላኛት ታውቅ ምን ሆና ነው እስኪ ምናምን የእናቷ ሞት ሰምታ ይሆን ብዙ ነገሮች ናቸው የተሰሙኝ የነበሩት፣ የመጀመሪያ ቀን። ከዛ በኋላ ግን ፍጹም ፍጹም፣ በቃ በህይወቴ የማውቃት የባለቤቴን ሁኔታ እሷ ሆና ቁጭ አለች። ኧረ እባክሽ የኔ ልጅ ተረጋጅ ልጅ ከመቼ ወዲህ ነው ልጅ ሆንኩት ትለኛለች። የመጀመሪያ ቀን ግድ የለም መድኃኒት ነው አንዳንድ ጉዳዮች የተሰጧት ነገሮች ናቸው ብዬ ግራ ገባኝ። ችላልኩት አልኩት። ጉዳዩን በዛ ላይ ሀዘን ላይ እኔ ሰዎች አሰናብታለሁ ምናምን። ከነቃች እስከ ሶስት ቀን ድረስ እዛ ሆስፒታል ነበር የቆየችው? አንድ አፍታ ደበቅ ብዬ ምንም የሚቀየር ነገር የለም ሐኪሞቹን ሳማክራችሁ ፍጹም ጤነኛ ናት አሉ። በቃ ወደ ቤት ይዛችኋት ሂዱ። አረ፣ እንደዚህ አይደለችም ልጄ። ግራ ገባኝ። ከምንም ነገር በላይ ያስደነገጠኝ ምን እንደሆነ ታውቃለህ ፎቶ አንስቼ እያሳየዋት እቺ እናትሽ ናት፣ እቺ አንቺ ነሽ። አብረን የተነሳናቸው ፎቶዎች አሉ። እቺ እሷ፣ እቺ አንቺ፣ እቺ ይሄኔ፣ ይኸኛው ለዚህ ልደትሽ የተነሳ ፎቶ ነው እያልኩ ፈጽሞ የምትሰማኝ የምታምን ልጅ አልሆነችም። ጭራሽ ምት። ኧረ ወንድሜ ግራ ይገባሃል። እኔ የገባውበት ነገር ውስጥ ብትገባ ኖሮ ግራ ይገባሃል። አስበው። እኔና ባለቤቴ የተገናኘንበትን ቀን ማለት ነው፣ በእድሜዋ ሰምቶ አታውቅም። እኔና ባለቤቴ የተገናኘንበትን ቦታ እሷ በእድሜዋ ሰምቶም አይተውም አታውቅም። ምንድነው የምታወራው? እንደ ቦታ ተገናኝተናልት። እያንዳንዷን እያንዳንዷን አመት እንግዲህ አሁን እሷ ወደ አስራ ስምንት ምናምን አካባቢ አመቷን እኔ እና እሷ ከተገናኘን ደግሞ ወደ 25 26 ዓመታችን አካባቢ። ስለዚህ ከመወለዷ በፊት ስለነበረው ታሪክ አንድ በአንድ እንደውም አተኩር አጥኖ ሰታ የምትነግረኝ ምን እንደሆነ ታውቃለህ? ልጅ ከመወለዷ በፊት ስለነበረው ታሪክ ነው የምትነግረኝ። የገዛ ልጅ ናት። ያው ፊዚካሊ ልጅ ነች ስቲል ግን ኤቭሪቲንግ ማይንድ ሴቷ የእናቷ ሆኖ አለው እያልገኛለሁ። ከምንም በላይ ደግሞ ከምንም በላይ እያስደነገጠኛለሁ። እህቷን ማለት አክስቷን ማለት ነው፣ ለእሷ አክስት የእናቷን እህት ልክ እናቷ በምታወራት መንገድ ነው የምታወራት። ስለ ልጅነታቸው ታጫውታታለች። አንቺ እኮ እንደዚህ አድርገሽኝ እንዲሆነን እንደዚህ ትዝ አይልሽም? ግራ በቃ እኔ ግራ ከምነግርህ በላይ ነው። ግራ አይገባኝም። እኔ ልጅህ ሚስትህን ስትሆንብህ ምንድን ነው የሚሰማህ? አሁን ጭራሽ ተቀይራ ልነግርህ ማልችለው አይነት ስሜት ውስጥ እንዲሰማኝ እያደረገች ነው። እንድዘገነነኝ እየሆነች ትቻት፣ ብን ብዬ እንዳልጠፋ ለማን ነው ትቻት የምሄደው? ይሄስ ይሄስ ጉዳይ ሰላም ሰጥቶኝ የት ነው ሂጂ የምኖረው? አንዳንድ ቀን ጭራሽ ያደረገኝና ራስን አጥፋ አጥፋ የለኝም። ያላየሁት አበሰ የለም። የመጀመሪያ ሰሞን አካባቢ ለምንድን ነው ተጨማሪ ልጆች አንወልድ? እድሜያችን እየገፋ እኮ ነው፣ ልጆች ያስፈልጉናል እያለች በር ከፍቼ በወጣው ቁጥር መኝታ ቤቴ በር ላይ ነው የማገኘው የቸግረኝ የሆነ ሰሞን ቆልፌ መተኛ ጀምር እሚያዋጣ ስላልመሰለኝ እህቷ ጋር ላኳት ማለት አክስቷ ጋር አሁን ሊያሳብደኝ ያለው ነገር ይሄ የሆነ ሰዓት የሆነ ችግር ኡፍ ፈጣሪ ሆይ አሁን ከአክስትየውም ጋር እየተስማሙ አይደል ለአክስትየውም የእህት ልጅ ሳይሆን እህት እየሆነችባት ይሄን ፍጹም ጤነኛ ፍጹም እንደማንኛውም ነው ልጅ ጉንፋን ሌሎች ሌሎች ህመሞች ምናምን ያማታል እንጂ እንደዚህ አለባት ብለህ የምትጠራው ቋሚ በሽታና አስደንጋጭ ነገር የለባትም። ከዚህ በላይ የሚያስገርም ነገር ልንገርህ። እናቷ በሞተችበት ቅጽበት ነው እሷ ፌንት የሰራችው። ልክ የእናቷ ነፍስ እንደወጣ ነው እንደዚህ ጠሩት ነኛለ። እርግጠኛ ነህ? በፍጹም እንደ እየነገርኩህ የእናቷን ሞት እኮ አልሰማችም። ማታ አቅም